ሰላም ስትለን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችው የሰኔ 22 ቀን 2017 ዓ ም ዜናችን ተጀምረዋል። ዜናዎቹን የምራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አረስቶቹ እናስቀድማለን። የብልጽግና አገዛዝ ነገሩ ሁሉ አልሆንል ብሎታል። ደግፉ ብሎ የጠራው ሰልፍ ወደ ራሱ ባርቆበታል። ዛሬ የጎንደር መንገድ በየብስም ባየርም ተዘግቶ ውሏል። የጎንደር ቀጠና ሙሉ ጠቅላይ ግዛቱ ብርቱ እጊያ ሲካሄድበት ውሏል። ከዘንዘል እስከ መተማ የዘለቀው የጎንደር ቀጠና ውሎ ምን ይመስላል? ዝርዝር መረጃውን በቀዳሚነት እናስደምጣችኋለን። ከወራት በፊት ጄኔራል አበው ሰይድን በብልጽግናው ሊቀመንበር ያስወቀሰው የፋኖ ድል ዛሬም ተደግመዋል። ሸዋ ላይ ተደጋጋሚ የሽንፈት ጽዋን የሚጎነጨው የብልጽግናው አገዛዝ ዛሬም ከመንዝ እስከ አጣዬና ሸዋሮቢት ድረስ ፋኖ ታላቅ ድል የተቀዳጀባቸውና ብልጽግናም ተደጋጋሚ ሽንፈት የተጎነጨባቸው ቀጠናዎች ሆነዋል። በዝርዝር የሚደመጥ የፋኖ የተጋድሎ መረጃ ነው። ከሳምንታት በፊት የፋኖ መሪዎች ቤተሰብ ናቸው ፋኖን ይደግፋሉ ሰልፍ ስንጠራ አይመጡም በማለት ንጹሓንን ያስረሸነውና ንብረታቸውን ያቃጠለው የባዲኑ ሚሊሻ ኃላፊ ዛሬ እርምጃ ተወስዶበታል። በመናገሻ ጎንደር ከተማ ዙሪያ ወረዳዎች የተካሄዱ ተጋድሎዎች የብልጽግና እድሜ ማምሻው ላይ መሆኑን ያመላከቱ ሆነዋል። የፋኖ መሪዎቹ ተጋድሎን ባንደበታቸው ተናግረዋል፤ እናስደምጣችኋለን። የአማራ ፋኖ በጎጃም ብርቱ ውጊያ አድርጓል። በምስራቅና ምዕራብ ጎጃም ቀጠናዎች የተካሄዱት ብርቱ ውጊያዎች ምን ይመስላሉ? የሚለውን መረጃ ከዜናችን ዝርዝሩ ይደመጣል። ተመልከት፣ ሰንደቅህን፣ ተከተል አለቃህን እንዲሉ የብልጽግና ሹመኞች የወርደትና የቅሌት ጉዞቸውን ገፍተውበታል። ሰክሮ በማሽከርከር የቆመ ኤክስካቫተር ከገጩት ሚኒስተር በተጨማሪም ሌላኛው የብልጽግና ሹም የሚፈጽሙት አደገኛ ድርጊት ለጣና ቴሌቪዥን ደርሶታል። ለብልጽግናው ሊቀመንበር ከፍተኛ ፍቅር በማሳደራቸው ብቻ የኢትዮጵያ ብሮድካስት ኮርፖሬሽን ስራ አስኪያጅ ተደርገው የተሾሙት የፓርላማ አባሉ አቶ ጌትነት ታደሰ እሳቸውና ሌላ ሚኒስተር በጋራ የሚፈጽሙት ነውር በዜናችን ይደመጣል። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝሩ እናመራለን። ወደ ቀዳሚው ዜናችን አለፍን። ከባህር ዳር ወደ ጎንደር መንገድ ሲዘጋ የጎንደር አውሮፕላን ማረፊያም በረራ አቋረጠም። የብልጽግናው ስርዓት ለደረሰበት የፖለቲካ ስብራትና ወታደራዊ ውድቀቱ ማስታመሚያ እንዲሆነው የጠራው አስገዳጅ የድጋፍ ሰልፍ በፋኖ ብርቱ ክንድ ተስተጓጉሎበታል። ከዘንዘልማ ጀምሮ በመላው የጎንደር ጠቅላይ ግዛት ከፍተኛ ውጊያ መካሄዱን ተከትሎ ከባህር ዳር ወደ ደብረታቦር እና ከባህር ዳር ወደ ጎንደር ከተማ የሚወስደው መንገድ ሙሉ በሙሉ ዝጉኖ ሲሆን የአጼ ቴዎድሮስ አውሮፕላን ማረፊያም አገልግሎት ሳይሰጥ ውሏል። ዛሬ ከፍተኛ ውጊያ ከተካሄደባቸው ቀጠናዎች መካከል አንዱ በሆነው የጎንደር ጠቅላይ ግዛት ከደቡባዊ እስከ ማዕከላዊ ከሰሜናዊ እስከ ምዕራባዊ ጎንደር ቀጠናዎች ብርቱ ውጊያ ተካሂዶ የብልጽግናው አስገዳጅ የድጋፍ ሰልፍ በከፊል ተቋርጧል። በበርካታ ቦታዎች ደግሞ በሰራዊቱ ላይ ከፍተኛ ጉዳት ደርሷል። ተጋድሎውን ተከትሎ ከአዲስ አበባ የተነሳውና ጎንደር አጼ ቴዎድሮስ አውሮፕላን ማረፊያ ሊያርፍ የነበረ አውሮፕላን ማረፍ ሳይችል መመለሱን የዓይን ማኞች አረጋግጠዋል። ይህን ተከትሎም ዛሬ ወደ ጎንደር የሚደረጉ በረራዎች መቋረጣቸውን ጣና ቴሌቪዥን ከኢትዮጵያ አየር መንገድ ያገኘው መረጃ ያመለክታል። ከዘንዘልማ የጀመረው የአማራ ፋኖ ብሔራዊ ኃይል የሰሜን ቀጠና በላይ እዚህ የተጋድሎ ውሎ በሐሙሴት፣ በዋንዛዬ፣ በአንበሳሜና በፎገራ ወረዳዎች ፋኖ ከዲሽቃ ጀምሮ በርካታ መሳሪያዎችን በእጁ ያስገባበትን ድል ተቀዳጅቷል። ይህን ተከትሎም ከባህር ዳር ወደ ጎንደርና ደብረታቦር ደብረ ታቦር ከተሞች የሚወስደው መንገድ ተዘግቶ እንዲውል ያደረገ ሲሆን፣ በዚሁ ቀጠና ባዲስ ዘመን ደግሞ የበላይ እዝ የተለያዩ ክፍለ ጦሮችና የጎንደር ጠቅላይ ግዛት እዝት የጌጣይቱ ክፍለ ጦር አንበሳው ሊሞከም ከምብርጌድ በቅንጅት ባደረጉት ተጋድሎ ፋኖ ታላቅ ወታደራዊ ድል መጎናጸፉ ታውቋል። የብልጽግናውን ሠራዊት ከፍተኛ ወታደራዊ ኪሳራ ካደረሱበት የተጋድሎ ግንባሮች መካከል ደግሞ በመተማ ከተማና ዙሪያው የተደረገው ተጋድሎ ነው። በዚህ ተጋድሎ ፋኖ አስቀድሞ ባስተላለፈው ጥሪ መሰረት የብልጽግናን አስገዳጅ ሰልፍ የአማራ ሕዝብ በመቃወም ሰልፉ እንዳይካሄድ ተደርጓል። ይህን ተከትሎም የብልጽግናው ሰራዊት ከፍተኛ ወታደራዊ ኪሳራ ያስተናገደበትንና ስምንት አባላቱን ያጣበትን ውጊያ አድርጎ ነበር። ይህ አማራ ፋኖ ካራ አማራ ክፍለ ጦር በዚህ ውጊያ ታላቅ ድል የተጎናፀፈ ሲሆን በተለይም የአማራ ሕዝብ የብልጽግናውን በመሳሪያ የታጀበ አስገዳጅ የድጋፍ ሰልፍ በመቃወም ቤቱ በመቀመጡ አመስግኗል። ወደ ሌላኛው ዜናችን አለፍን። ብልጽግና የጠራው ሰልፍ ባርቆበታል። የህዝብ ተቀባይነትና የፖለቲካ ስብናው የወረደበት የብልጽግና አገዛዝ በመላው አማራ ክልል በተቆጣጠራቸው ከተሞች የጠራው አስገዳጅ የድጋፍ ሰልፍ በበርካታ ከተሞች ውድቀት ገጥሞታል። በሸዋ ጠቅላይ ግዛት መንዝቃያ ወረዳ ክምር ድንጋይ ላይ ብልጽግናን የሚያወግዝ እና የፋኖን ተቀባይነት የሚያረጋግጥ ሰልፍ ተካሂዷል። በዚህ ሰልፍ ላይም የብልጽግናውን ገመና የሚያጋልጡ መፈክሮች የታዩ ሲሆን፣ ብልጽግናን ለመቃወም የተጠራው ሰልፍም በስኬት ተጠናቋል ተብሏል። ከወራት በፊት ብልጽግና ለድጋፍ ሰልፍ በጠራበት ቅጽበት የአማራ ፋኖች ዋ ጠቅላይ ግዛት ህዝብ በተቆጣጠራቸው ቀጠናዎች የብልጽግናውን ገመና የሚያጋልጡ ሰልፎች መካሄዳቸው ይታወሳል። ያንን ሰልፍ ተከትሎም የብልጽግናው ሊቀመንበር የአማራ ክልሉን ጦርነት ከሚመሩት ጄኔራሎች መካከል ጄኔራል አበው ሰይድን ጠርተው በዚህ ደረጃ ጽንፈኛው አቅም ያገኘበት ምክንያት ምንድን ነው? አየር ኃይል፣ ሪፐብሊካን ጋርድ፣ ባህር ኃይል፣ ልዩ ኮማንዶና ሜካናይዝድ መሳሪያ መድበንላችሁ ነገር ግን አዲስ አበባ ጫፍ ላይ በዚህ ደረጃ ጽንፈኛው ሲጠነክር ምን ተሰሩ ነበር ብለው እንደወቀሷቸው የጣና ቴሌቪዥን ወታደራዊ ምንጮች ያደረሱንን መረጃ መዘገባችን ይታወሳል። በዛሬው የብልጽግና አስገዳጅ የድጋፍ ሰልፍ ላይም በሸዋ ጠቅላይ ግዛት መንዝቃይ አውራጃ ክምር ድንጋይ ከተማ ላይ የብልጽግናውን አገዛዝ በግልጽ የሚዋግዝ ሰልፍ የተካሄደው የአማራ ህዝብ በብልጽግናው ስርዓት ላይ ያለውን እውነተኛ ስሜት የገለጸበት እንደነበር የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። ይህ በእንዲህ እንዳለ በዚሁ ሸዋ ቀጠና የአማራ ፋኑ ሸዋ ጠቅላይ ግዛት እዝ የ7 ለ7 ክፍለ ጦርና ውሰነሽ አለቃ ድንገተኛ ጥቃት በመፈጸም አስገዳጁን የብልጽግና ሰልፍ መበተኑ ታውቋል። የብልጽግናው ስርዓት የአማራን አርሶ አደር ማዳበሪያ ውሰዱ በማለትና የከተማውን ህዝብ ደግሞ ቤተ ክርስቲያን በሚሄድበት ሰዓት በወታደር እያስገደደ የዚህ አካባቢ ህዝብ የድጋፍ ሰልፍ በማድረግ ከመንግስት ጎን መቆሙን አስመሰከር የሚል ፕሮፓጋንዳ ለመስራት ስምሪት ሰጥቶ ነበር። ሆኖም በብዙ ከተሞች ይህን የብልጽግና እቅድ ጉም የመዝገን አልምኞት ምኞት ብቻ አድርገው ያስቀሩት በርካታ የፋኖ መዋቅሮች መኖራቸውን ለጣና ቴሌቪዥን የደረሱት መረጃዎች አመላክተዋል። የብልጽግናውን እቅድ ካከሸፉት ቀጠናዎች መካከል አንዱ የሆነው በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ በእርግቢ ከተማ የተፈጸመው የፋኖ ድንገተኛ ጥቃት ነው። በዚህ ቀጠና ልዩ ስሙ አመጃ ገብርኤል በሚባለው ቀበሌ በሚገኘው የብልጽግናው ሠራዊት ካምፕ ላይ የሸዋ ጠቅላይ ግዛት ዛጽ ምደጽዮንኮር ሰባት ለሰባ ክፍለ ጦርና ውሰነሻ አለቃ ልዩ ዘመቻ በመፈጸም በብልጽግናው ግኖ ሰራዊት ላይ ከፍተኛ ኪሳራ ማድረስ ተችሏል። በዚህ ድንገተኛና ከፍተኛ ጥቃት የተነሳ ካጣዬ ከተማ ተጀምሮ የነበረው አስገዳጅ የብልጽግና ሰልፍ መበተኑን የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። የኮር ሚዲያና ኮሚኒኬሽን ክፍል የተጋድለውን ሂደትና የድሉን ስፋት ሲገልጽም የጠላትን እቅድ አስቀድመን ስለምናውቅና ለወገናችንን በማሳወቃችን የፋኖን ድንገተኛ ጥቃት ስንፈጽም ወገናችን ከጎናችን ነበር። በዚህ የተነሳም ጠላት የሚተማመንበትን ምሽግ በመስበር በርካታ የብልጽግና ታጣቂ ላይ እርምጃ በመውሰድ ካምፑን መቆጣጠር ችለናል ብለዋል። ክቡራትና ክቡራን፣ የግንባር መረጃዎቻችን አሁንም እንደቀጠሉ ናቸው። የባዲኑ ሚሊሻ ኃላፊ እርምጃ ተወሰደበት። ዛሬ በጎንደር ዙሪያ ወረዳ በተካሄደው ብርቱ ውጊያ የባዲኑ ሚልሻ ኃላፊ አበበ አስረስን ጨምሮ ከሀምሳ በላይ የብልጽግና ጥምር ኃይል እርምጃ ተወስዶባቸዋል የሚልሻ ኃላፊው አበበ አስረስ ከዚህ ቀደም የፋኖ ቤተሰብ ናቸው በማለት ንጹሃንን ሲያሳግቱና የንጹሃንን ቤትም በከፍተኛ ደረጃ እንዲቃጠል ያስደረጉ መሆናቸው ይታወቃል ብልጽግና የጠራውን አስገዳጅ የድጋፍ ሰልፍ ተከትሎ ፋኖ ባደረገው ድንገተኛ የከተማ ኦፕሬሽንና የፊት ለፊት ውጊያ በማክሰኝት፣ በጠዳ፣ በቆላ ድባ፣ በጩሃይት እና በደልጊ ከተሞች ሊካሄዱ የነበሩ ሰልፎችን ማስቀረት የተቻለ ሲሆን በብልጽግናው ሰራዊት በኩል ከፍተኛ ኪሳራ የደረሰበትን ጉዳት አስተናግዷል ሲል የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አስታውቋል። በጎንደር ቀጠና የሚንቀሳቀሱ ሁለቱም አደረጃጀቶች በጋራ ባካሄዱት ውጊያ የተገኘውን ድል አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የጎንደር ጠቅላይ ግዛት እዝ የኮራንድ ቃል አቀባይ አርበኛ ታደሰ መረድ ከፍተኛ ድል የተገኘበት እንደነበር ገልጾ የብልጽግና ንቅድ ሙሉ በሙሉ ማክሸፍ የተቻለበት እንደነበር አስታውቋል። በተመሳሳይ ከሳምንት በፊት በዚሁ ቀጠና የተጠራውን አስገዳጅ የብልጽግና የድጋፍ ሰልፍም አጼዎቹ ክፍለ ጦርን ጨምሮ በቀጠናው የሚገኘው የአማራ ብሔራዊ ኃይል ጎንደር ቀጠና ጎንደር የበጋሻው ክፍለ ጦር ባካሄዱት የጥምረት ውጊያ ሰልፉን ማስቀረታቸው አይዘነጋም። በዛሬው ተጋድሎ የተገኘውን ድል የገለጸው ሌላኛው አርበኛ ደግሞ የኮሩ ምክትል ዘመቻ መምሪያ አዛዡ አርበኛ ሳሚ አማረ ነው። አርበኛ ሳሚ አማረ የአጼዎቹ ክፍለ ጦርና የጥቁር አንበሳ ክፍለ ጦር በቅንጅት ተጋድሎ መምራታቸውን ገልጸዋል። በዚህ ተጋድሎ የተገኘውን ድል ሲያብራራም ከ30 በላይ የባዲ ሚልሻና ከ20 በላይ የብልጽግና ሰራዊት እርምጃ እንደተወሰደበት አስታውቋል። በፋኖ በኩል መጠነኛ የመቁሰል ጉዳት ብቻ እንደተስተናገደ የገለጸው አርበኛ ሳሚ ተጋርሎ በፋኖ የትግል ጉዞዎች ውስጥ በታላቅ ስኬት ከሚጠቀሱ የአውደ ውጊያ ውሎዎች መካከል የሚመደብ ነው ብለዋል። የድሉ ሚስጥርም ሁለቱ የቀጠናው የፋኖ አደረጃጀቶች ያደረጉት የቅንጅት ውጊያ መሆኑን አርበኛ ሳሚ ጨምሮ ገልጿል። ሁለቱም የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አመራሮች ለጣና ቴሌቪዥን የሰጡትን ማብራሪያ ተከታትለን ወደ ቀጣዩ መረጃችን እናመራለን። አመሰግናለሁ። ታጋይ ታደሰ መሬድ እባላለሁ ከአማራ ፋኖ እዛው የድርጅት ጎንደር ጠቅላይ ግዛት እዝ የኮራንድ እዝ ግንኙነት መምሪያ እና ይህን አስመልክቶ ዛሬ የተደረጉት ተጋድሎዎች ያው ያገዛዙ ቡድን ሰኔ ሀያ ሁለት የድጋፍ ሰልፍ ጠርቶ ነበረ። በዛሬው ሁለት የድጋፍ ሰልፍን አስመልክቶ ከኛ የወረዱ አቅጣጫዎች ነበሩ። በእነዚያ አቅጣጫዎች ላይ ዋናው ዓላማ ምን ነበረ? እናት በልጁ አስከሬን ቁማ ላይ ቁማ እንድዘፍን የተገደደችበትና የግፍ ጽዋው ሞልቶ እየፈሰሰ አማራያዝ ኑ ደግፍ ብሎ የድጋፍ ሰልፍ በግዳጅ ንቅናቄ ተደርጎ ደፋ ቀና በሚልበት ዋዜማ ላይ በመገኘት በጎንደርና አካባቢ በሚገኙ ወረዳ ከተማዎች ሁሉም ቦታዎች ላይ ሰልፉ እንደከሸፈና እንዳልተሳካለት ሲቀጥል ፀዳና ማክሰኞት ላይ አፄዎቹ ክፍለ ጦር ትልቅ ተጋድሎ እንዳደረጉ አሁንም ኃይለኛ ውጊያ ነው ያለ። ከዛ ላይ በዚህ ልክ ጠላት እየተሽመደመደ ሰልፉን ሊያቀናውን ቀርቶ ያው በሰዓት ራሱ ወጦ እንዳይገባ የተደረገበት አግባብ አለ እና አሁንም ውጊያው እዚህ ቦታ ላይ እንደቀጠለ ይገኛል። ከዛዎች በቆላ ድባ፣ በጫዊት፣ በደልጊ ሊደረጉ የነበሩ ሰልፎች በሙሉ በየተዋረድ ያሉ የብርጌድ ፋኖ አባላት ሁሉም በየቦታው በመገኘት ሰልፉ ሊሳካለት አልቻለም። ከዚህም ሲቀጥል በየሁሉም ወረዳዎች ውጊያ እንደሚደረግ አሁንም በተጠንቀቅና በዝግጅት ላይ ይገኛል። ይሄ ነው ያለው ጉዳይ። አርበኛ ሳሚ አማረ እባላለሁ። ጥቁር አንበሳ ኦፕሬሽን ኦፕሬሽን የሚባል ሰላሳ ሚሊሻ የሚሆን ሙቷል። እኔ ራሴ አንድ ብሬን ሶስት ክላሽ አምስት የመከላከያ ምርጫ የሞቶ በጣም ብዙ ነው። ለመቶ በጣም አዳጋች ነበረ። ሚሊሻ ብዙ ነው የሞተው። በዛ ላይ ደግሞ ከወገን ከለል ያለ አንድ ሁለት ቁስለኛ አለብን። እና የተሳካና በጣም ጥሩ የሚባል ኦፕሬሽን ያደረግነው ዛሬ እንግዲህ፣ ዛሬ በማክሰኝት ከተማ ብልጽግና ሰልፍ፣ የአስገዳጅ የሆነ ህዝባዊ ሰልፍ ለማድረግ ጥረት አድርጎ ነበር። እና ሰልፉን ማስቀረት ችላችኋል ማለት ነው። በጣም አሁን እኛ እንደ አፋፋ አጠቃላይ፣ እንደ አማራ ህዝቦች፣ እንደ ጠቅላይ ግዛቱ አጠቃላይ ዛሬ መንግስት በአስገዳጅ ሰላማዊ ሰልፍ ለማድረግ እቅድ ነበረው። አስቀድመን ማስጠንቀቂያ ሰጠን ነበር። ከዚያ በተረፈ በአካል ሂደን ገብተን አንደኛ ሰልፍን ለማጨናገና ሰልፉ እንዳይሆን አድርገናል። ሁለተኛ ደግሞ የተሳካ ኦፕሬሽን ያደረግ ነው ሚሊሻም ሆስፒታል ላይ ጎንደር ያ በማዕከላዊ ጎንደር ያ በምትገኝ ማክሰኝት ወረዳ ላይ ነው ኦፕሬሽን የሰራ ነው ጠዋት አስራ አስር ተኩል አካባቢ ነው ጀምረን እስከ እስካሁን ድረስ እስካሁን ስን ቀኑ አራት ሰዓት አካባቢ ሆናም ያስባለሁ ሚሊሻን ማስነቅለን መከላከያን ማስነቅለን እየሰው እየሮጠ ነው እንግዲህ ከኋላ የማረት ነው የተፋካው ነው ነው እጅግ አርጌ ነው ማመሰግ ነው አርበኛ ክብር ይስጥልኝ። በሌላ የዚሁ የጎንደር ቀጠና ተጋድሎ የአማራ ፋኖ ብሔራዊ ኃይል በላይ እዝ በአካሄደው ተጋድሎ አንድ የብልጽግና ዲሽቃን ጨምሮ በርካታ መሳሪያ በእጁ ማስገባቱን የእዙ ቃል አቀባይ ክፍል አስታውቋል። ከዲሽቃው በተጨማሪም ስድስት መኪና ሙሉ የብልጽግናው ተሽከርካሪ ከነጭነቱ ለፋኖ ገቢ መሆኑን ቃል አቀባዩ ፋኖ ዮሐንስ ንጉሱ ጨምሮ ገልጿል። ክቡራት እና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች፣ የዛሬ የሰኔ 22 ቀን 2017 ዓ.ም ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። ፋኖ በምስራቅ ጎጃም ከትናንት የቀጠለው ውጊያ አካሄደ። የአማራ ፋኖ በጎጃም በተከታታይ ውጊያ እያደረገባቸው ከሚገኙት ቀጠናዎች መካከል አንዱ በሆነው ምስራቅ ጎጃም ዛሬ ከትናንቱ የቀጠለ ብርቱ ውጊያ ሲካሄድ መዋሉ ታውቋል እስከ ኩለ ቀን ድረስ በነበረው የምስራቅ ጎጃም ዞን ስናን ወረዳ ውጊያ በከባድ መሳሪያ የታጀበ እንደነበር የገለጹት የፋኖ መሪዎቹ ታላቅ ድል የተገኘበትና የፋኖንም የማሸነፍ አቅም ያሳየ ተጋድሎ ነበር በዚህ ውጊያ ከፋኖ በኩል የከፋ ጉዳት ሳይደርስ በጠላት ብልጽግና ሰራዊት ላይ ግን ከፍተኛ ሰዋዊ ኪሳራ ድርሰንበታል ብለዋል ተጋድሎው በድል የተወጣው የስናን አባጅሜ ብርጌድ ነው። በሌላ የዚሁ ቀጠና ተጋድሎ በምዕራብ ጎጃም ዞን ሰከላ ላይ የአማራ ፋኖ በጎጃም ሁለት ብርጌዶቹ በፈጠሩት ጥምረት ታላቅ ወታደራዊ ድል ተቀዳጅተዋል። የጊዮን ብርጌድና ገረመ ወንዳወክ ብርጌድ ድንቅ ጥምረት ፈጥረው ያካሄዱት ተጋድሎ መሆኑን የገለጸው የአማራ ፋኖ በጎጃም ሰከላ የመሸገው የብልጽግና ኃይል አጃሌ ሹም ገደሌ ከተባለ ቦታ ላይ ለሦስት ተከታታይ ቀናት ያለረፍት በተደረገ ተጋድሎ ከፍተኛ ኃይሉን እንዲያጣ አድርገነዋል ብለዋል በትናንትና ዕለት በጎጃም አገው ምድር ሶስተኛ ክፍለ ጦር አይበገሬው ጊዮን ብርጌድ እና አምስተኛ ክፍለ ጦር ገረመው ወንዳወክ ብርጌድ ጥምረት ፈጥረው ያካሄዱት ተጋድሎ በብልጽግናው ሰራዊት ላይ ከደረሱ ከፍተኛ ኪሳራዎች አንዱ ሊባል የሚችል ታላቅ ድል የተገኘበት ነበር ሲል የአማራ ፋኖ በጎጃም አስታውቋል። የአማራ ፋኖ በጎጃም የአገው ምድር ሶስተኛ ክፍለ ጦር ጊዮን ብርጌድ ሶስቱ ሻለቃዎች ማለትም አባግስ ሻለቃ፣ ግትም ሻለቃ፣ ኃይሌ ሻለቃና እና መብረቁ ሻለቃ የተሳተፉ ሲሆን ከአምስተኛ ክፍለ ጦር ገረመ ወንዳወቅ ብርጌድ ደግሞ ሞተረኛ ክፍልን ጨምሮ ሌሎች ሻለቃዎችም ተሳታፊ እንደነበሩ ለጣና ቴሌቪዥን የደረሰው የተጋድሎ መረጃ አመላክቷል። ከፍተኛ ሰዋዊ ኪሳራና ወታደራዊ ውድቀት የደረሰበት የብልጽግናው ሰራዊት ሙትና ቆስለኛውን በፓትሮል ጭኖ ከአጃሊ ወደ ሰከላ ግሽ አባይ ከተማ ወስዷል ሲሉ የአይን እማኞች ለጣና ቴሌቪዥን ገልጸዋል። ወደ መጨረሻው ዜናችን አለፍን። የብልጽግናውን ከፍተኛ ሹም የሚያጋልጠውን ተጨማሪ መረጃ እናጋራችኋለን። ሌላኛው የብልጽግና ሹም ገመና ተጋለጠ። በትናንትናው ዕለት የብልጽግናው ንግድና ቀጠናዊ ትስስር ሚኒስተር በስካር እያሽከረከሩ ከቆመ ኤክስካቫተር ጋር መጋጨታቸውን መዘግባችን ይታወሳል። ዛሬ ደግሞ ሌላኛው የብልጽግናው ከፍተኛ ሹም በሚመሩት መስሪያ ቤት የፈጸሙትን ከፍተኛ ውድመት አስመልክቶ የደረሰንን መረጃ እናጋራቸዋለን። የብልጽግናው ስርዓት የፕሮፓጋንዳ ማሽን ከሆኑት ተቋማት መካከል አንዱ የሆነውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚመሩት አቶ ጌትነት አደሰ በተቋሙ ውስጥ የሚፈጸሙት ሕገወጥ ድርጊት ለጣና ቴሌቪዥን ደርሶታል። እናንተ ብትንጫጩ ምንም አታመጡም፣ ዋናው ለገሰ ቱሉን መያዜ ነው ሲሉ ሰራተኛን ያስፈራራሉ የተባለላቸው አቶ ጌትነት ታደሰ ለብልጽግናው ሊቀመንበር ከፍተኛ ፍቅር ስላላቸው ነበር ኤቢሲን እንዲመሩ የተመረጡ። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስኪያጅ አቶ ጌትነት ታደሰ የሚፈጸሙ ህገወጥ ተግባራትና ማናለብኝነቶች ተጠናክረው ቀጥለዋል ሲሉ የሚናገሩት የጣና ቴሌቪዥን የተቋሙ ምንጮቻችን፣ በተለይም ከኮሚኒኬሽን ሚኒስትሩ ለገሰ ቱሉ ጋር የፈጠሩት ልዩ ቀረቤታ አሁን ለሚያደርሱት ውድመት የዋስትና መተማመኛ እንደሆናቸው ምንጮቻችን አክለው ገልጸዋል። አቶ ጌትነት የሚፈጽሙት ህገወጥ ተግባርና ከፍተኛ ምዝበራ እንዳይጋለጥባቸው የብልጽግናውን ኮሚኒኬሽን ሚኒስተር ጨምሮ ሌሎች ከፍተኛ ባለስልጣናትን በጥቅም በመያዛቸው ማንም አይነካኝም የሚል እብሪት እንደተሰማቸው እነዚሁ ምንጮቻችን ጨምረው ተናግረዋል። በተለይም አዋጪ ያልሆኑ ፕሮጀክቶችን በራሳቸው ፈቃድ ወደ ትግበራ በማስገባት ገንዘብ መድቦ መዝረፍ፣ ያልተገነቡ ስቱዲዮዎችን ቀለም በመቀባትና መጠነኛ እድሳት ብቻ በማድረግ እንደ አዲስ እንደተገነባ አስመስሎ ገንዘብ አስመድቦ በመዝረፍ፣ የሹመታቸውን አንደኛ ዓመት ለማክበር ከተቋሙ ገንዘብ ወጪ አድርገው ሂልተን ሆቴል ደግሰው ገንዘብ በማባከን እና መስፈርቱን ባልጠበቀ መልኩ የቅጥር ውል መፈጸም በአቶ ጌትነት ታደሰ ላይ የቀረበ ክስ ነው። የብልጽግናው ፓርላማ አባል የሆኑት አቶ ጌትነት ታደሰ ከዚህ በተጨማሪም የሚቀርብባቸው ሌላው ወቀሳ ተቋም ውስጥ የብሔረሰብ አግላይነት አለባቸው የሚለው ይገኝበታል። በዚህ በኩል ቅሬታ የሚያቀርቡት ደግሞ የኦሮምኛ ቋንቋ ክፍል ጋዜጠኞች ሲሆኑ ለኦሮምኛ ቋንቋ የሥራ መደብ የደረጃ እድገት ፈተናን በኦሮምኛ አትፈተኑም አለን። ለምንድን ነው በምንሰራበት ቋንቋ የማንፈተነው? የምንሰራውም ሆነ እስካሁን ስንሰራ የቆየነው ኦሮምኛ ክፍል እንጂ እንግሊዝኛ ክፍል አይደለም። ታዲያ በዚህ ሁኔታ ለምንድን ነው አሰራሩ በማይፈቅደው ሁኔታ በእንግሊዝኛ እንድንፈተን የሚደረገው ብለን ስንጠይቀው፣ አልፈተንም ካላችሁ ይቀርባችኋል፣ ስንት ሰው ስራ አጥቶ በተቀመጠበት ሀገር እናንተ ልንን ለማመጥ አይገባም ብሎ መለሰልን ሲሉ ምንጮቻችን ገልጸ ገልጸዋል። በዚህ ጉዳይ አስተያየታቸውን የሚሰጡት የጣና ቴሌቪዥን ሌላኛው የተቋሙ ምንጭ በበኩላቸው ተቋሙ ውስጥ በብሔር ማንነት መጓተት የተለመደ ነው። በተለይ ካለፉት ሰባት ዓመታት ወዲህ ከፍተኛ የሆነ የባለቤትነት ስሜት ለኛ ይገባናል የሚል ስሜት ያላቸው አባሎቻችን አሉ። በአቶ ጌትነት ላይ የቀረበው ይህ ቅሬታም ከዚህ ስሜት የመነጨ ሊሆን እንደሚችል አስባለሁ ብለዋል። አስተያየት ሰጪው ሀሳባቸውን ሲቀጥሉም፣ ነገር ግን አንድ መካድ የሌለበት እውነታ ስራ አስኪያጁ በተቋሙ ውስጥ የፈጠሩት ብልሹ አሰራር ተጠያቂ አልባነት፣ አይን ያወጣ የዝርፊያ ቡድን አደራጅቶ ተቋምን መዝረፍም ሆነ የስራ ስብሰባዎችን በውስኪ ቤቶች ማካሄድ፣ የተቋሙን ሴት ሰራተኞች ላልተፈለገ ግንኙነት መጋበዝ፣ ፈቃደኛ ያልሆኑት ላይ አስተዳደራዊ እርምጃ እንዲወሰድባቸው ማስደረግ ዋና ተግባራቸው ነው ሲሉ በአቶ ጌትነት ታደሰ ላይ የሚቀርብባቸውን ክስ ገልጸዋል። የብልጽግናው ሊቀመንበር ወደ ሥልጣን በወጡበት የመጀመሪያዎቹ ወራት ከተናገሯቸው ንግግሮቻቸው መካከል ዝርፊያን የሚጸየፍ አመራር መፍጠር፣ የተቋማት ግልጸኝነትና የንብረት ቁጥጥር ጥበቃ ማድረግ ያለ ህዝብ ጥቅም በከንቱ የምትባክን ሰባራ ሳንቲም አትኖርም ማለታቸውም አይዘነጋም። ሆኖም በስልጣናቸው ሰባተኛ ዓመት ላይ ሆነን ያለፉትን የስልጣን ዘመናቸውን ወደ ኋላ ተመልሰን ስንመለከታቸው ከፍተኛ ሙስና የተንሰራፋበት ለሀገርም ሆነ ለህዝብ ጠቀሜታ በሌላቸው ፕሮጀክቶች ገንዘብን በማባከን የድህነት ጠገጉን ማስፋትና የሹመኞቻቸው ማን አለብኝ ባይነትን ነው የታዘብነው ሲሉ የፖለቲካ ተንታኞች ይናገራሉ። በአቶ ጌትነት ታደሰና በኤቢሲ ጉዳይ ለጣና ቴሌቪዥን የደረሰውን ተጨማሪ መረጃ በተከታታይ ይዘን የምንመለስ መሆኑን አስቀድመን እናሳውቃለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ የሰኔ 22 ቀን 2017 ዓ.ም ምርጥ ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ፕሮግራሞቻችን እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር